ሰላም ጤና ይስጥልን ውድና የተከበራችሁ የአንድነት ሚዲያ ተከታታዮች እንደምን አላችሁ? ግንቦት ሃያ አምስት 2017 ዓመተ ምህረት ከአንድነት ሚዲያ ዜናዎችን ይዘን መተናል። ተከታተሉን። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የሚጀርጀራ ሎማንት አባ ተወርዋሪ ክፍለ ጦር በዛሬው ሁለት ግንቦት ሃያ አምስት 2017 ዓመተ ምህረት የአድማ ብተና ሻለቃው መሪው ኮማንደር አህመድ ሰይድና የ33 ተኛ ሆር ከፍተኛ አመራሮች ከመስት አንድ ሰዓት እስከ አራት ሰዓት በተደረገ ውጊያ ተደምስሰዋል። የሚዜ የሚጨብጠውን አቶ የዋለው የአብይ አህመድ ዙፋን ጠባቂ ትምህርት ጦር ምሽት አንድ ሰዓት እስከ አራት ሰዓት ድረስ ከወባንተ ልጆች ጋር ገጥሞ አምሽቷል። የወባንተ ልጆች ክንድን መቋቋም ያቃተው መከላከያ እና አድማ ብተናለኝ ያለውን ሞርተር በግምስ ያዘንባ አምሽቷል። የመጀር ጀነራል ውባንታ አባተ ተወራሪ ክፍለጦር የአብይን የሶስት መቶ ሶስተኛ ሞራ ለቢስ ወታደሮች እና አማራ በታኞች በነፍጣቸው አናፍጠዋቸዋል። ኮማንደር አህመድ ሰይድ እንደተመታ ከወታደር ስነ ምግባር በማይጠበቅ መልኩ የአብይ ወታደሮች ስም እየጠሩ ሲያለቅሱ አምስተዋል። መሪዎቻቸውንም ቴሌ ላይ ቀብረዋቸዋል። አገዛዝ በአንዱም ቁስለኛ ይዘው መውጣት አልቻለም። ምክንያቱም 340 ዲግሪ መጀር ጀነራል ውባንታ አባተ ተወራሪ ክፍለጦር ንስርን እይታን በደንብ ተላብሳልና ወገን የሚኮራባቸው ጠላት የሚፈራቸው እንቁ ተዋጋዎች አሉ። የሜጀር ጀኔራል ባንታ አባተ ልጆች በሜጀር ጀኔራል ባንታ አባተ ተወርዋሪ ክፍለ ጦር በወታደራዊ ስነ ምግባር በእጅጉ የተገነቡና ጥንቅቅ ያሉ የነፃነት ተፋላሚም ናቸው። በሌላ ዜና የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በዛሬ ሁለት ግንቦታ የአምስት ሁለት ሺ አስራ ሰባት አመተ ምህረት ሌሊት ራሱን ጥምር ጡር እያለ የሚጠራ የወራሪው አብይ አህመድ ሰራዊት ሠራዊት በወጀል ከተማ የአራት ግለሰብ ሱቆችን ዘርፎ አድሯል። የወራሪ ኃይል የአማራውን ኢኮኖሚ እድገት ለማቀጨጭ እየዘረፈ እና እያወደመም ይገኛል። በዚሁ 13 የጠላት ኃይል ፋኖን ተቀላቀለ። የአማራ ፋኖ ብሔራዊ ኃይልን በጎጃም ቀጠና የአዲስ አለማየሁ ሰባተኛ ክፍለ ጦር የምህረት ጥሪ ተቀብለው በዛሬ 2 ግንቦት 25 2017 ዓ ም የመከላከያ ሰራዊትና ምንሻ የነበሩ 13 የአገዛዙ አሽከሮች የባሶ ሊበንን አብራጀት ብርጌድ ከነሙን ትጥቃቸው ተቀላቅለዋል። 10 መከላከያዎች ሲሆኑ 3 ደግሞ ምንሻዎች ናቸው። በሌላ ዜና ብልጽግና የራሷን አመራር ዙሪያ መብላቷን ተያይዛለች። በዛሬው እለት የባሶ ሊበን ወረዳ አስተዳደርና ጸጥታ ኃላፊ የባሶ ሊበን ወረዳ የብልጽግና ጽህፈት ቤት ኃላፊ የሆኑት ያሰረ ሲሆን ወረዳ አስተዳዳሪውም እየተፈለገ እንደሆነ መረጃዎች ጠቁመዋል። ሕግን በሚጥሱት እና በመንግስት ተላላኪዎች ላይ እርምጃ ተወሰደ። በአንድ አለፈ መላክ የሚባል ሲሆን በባሶ ሊበን ወረዳ የዞንበል የጫራ ቀበሌ ተወላጅ ነው። በታሳስ ወር ማለትም ከዛሬ ስድስት ወር በፊት ፋኖ መላክ ማሞን ገሎ ተሰውሮ የነበረው በትናንትና እለት ግንቦት 24 2017 ዓ.ም ወደ ጠላት ሊቀላቀል በክትትል በጀግናው አብራጀት ብርጌዳ አባላት በቁጥጥር ስር መዋል ችሏል። በአቸፈር ወንድ ጌባ በጉበኛ ብርጌድ ስር ያሉት ማህበረሰቦችን በመግደል በመዝረፍ በማንገላታት ከመንግስት ቀጥተኛ ድጋፍ በማግኘት የናይፈራ አንድ ላይ እየተባሉ ባንዳ የቀኝ ጅ የነበረው የብልጽግና ዳይፐር የብልጽግና ትልቅ ተስፋ ጥሎበት የነበረው ባንዳ ፋኖን ከማህበረሰቡ ለመነጠል በመንግስት ቀጥተኛ ድጋፍ ንፁሀንን ሲገደል፣ ሲዘርፍ፣ ሲያሰቃይ የነበረ ባንዳ በንስሮቹ ተሸኝቷል። ይህ ጌታውን ደረበ የተባለ የመንግስት ቀንደኛ ተላላኪ ሽፍታ ህዝብን በመግደል በማስጠቀቅ በመዝረፍ ሲያስጠቅቅ የነበረው ባንዳ በንስሮቹ ድንቅ ኦፕሬሽን ከነግብረ አበሮቹ ዛሬ ማር ዋግራ ቀበሌ ዋግራ ማርያም ገዳም ላይ እርምጃ ተወስዶበታል። ሽፍታው ከነጋሽ አጃሪዎቹ ይጠቀምባቸው የነበሩ ትጥቅናት ተኳሾች በንስሮቹ እጅ ገብተዋል። ህዝባዊ ውይይቶች በዛሬ ሁለት ህዝባዊ ውይቶች ተደርገዋል። የአማራ ፋኖ ብሄራዊ ሀይል ቀኝ ጌታ ዮፍታሔ ስድስተኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ በሚያስተዳደራቸው አካባቢዎች በመልካም አስተዳደር እና በጸጥታ በሰላም እና ጸጥታ የትግሉን አሁናዊ ቁመና እና የወደፊት የትግሉን ጉዞን በተመለከቱ ጉዳዮች ላይ ህዝቡን እያወያየ ይገኛል። እንደ ንስር በፍጥነት ታድሰው ወደ ስራ የገቡት ንጉሶቹ የብርጌድ አመራር ተልዕኮ በመውሰድ በተመሳሳይ ሰዓት በስምንት ቀጠናዎች ማለትም በናራታ፣ በየጥጃን፣ በአባ ገሪማ፣ በነሳባ፣ በመሊት፣ በየደም ጋን፣ በሜራ፣ በየጋግና፣ በወዝማ በአሸመን እና በአስቃኝ ቀጠናዎች ታላቅ ህዝባዊ ስብሰባዎች ተደርገዋል። በተመሳሳይ ተፈራ ዳምጤ ክፍለ ጦር በተለያዩ ቀጠናዎች ከህዝብ ጋር የተሳካ ውይይትም ተደርገዋል። በሌላ ዜና አሳዛኝ መረጃ ከወሎ የአገዛዙ ኃይሎች በፈጸሙት የከባድ መሳሪያ ድብደባ እንዲ አባወራ ከነ ሙሉ ቤተሰቦቹ በአሰቃቂ ሁኔታ ተገደሉ። የገዢው ቡድን ወታደሮች በሰሜን ወሎ ላስታ ወረዳ ከትልቁ አቡነ ዮሴፍ ተራራ በቅርብ ርቀት ልዩ ስሙ እንጃፋ ተብሎ በሚጠራው ቀበሌ በትናንትናው ዕለት ግንቦት 4 2017 ዓ.ም በፈጸሙት የመድፍ ድብደባ አቶ አረጋ ማዶ የተባሉ አባወራ ከነሙሉ ቤተሰቦቻቸው በአስደቃቂ ሁኔታ መገደላቸውን የተነገረው። የመድፍ ድብደባ የተፈጸሙት ትናንት ግንቦት ሀያ አራት ሁለት ሺህ አስራ ሰባት አመተ ምህረት ማርፈጃውን ሲሆን በዚህም የ74 ዓመቷ አዛውንት አባወራ ከነ ቤተሰቦቻቸው ነው የተገደሉት። የአገዛዙ ወታደሮች ጥቃቱን የፈጸሙት ወንዳጅ ተብሎ በሚጠራው ቀጠና ባጠመዱት መድፍ ሲሆን በእንጃፋት ብቻ ሳይሆን በዙሪያው የሚገኙ አካባቢዎች ላይ ጥቃት መፈጸሙም ታውቋል። በወደድ የበላይነት ለሚዘወረው የአገዛዙ ስርዓት የሚያገለግለው መከላከያ ሰራዊቱ ሚሊሻ አድማ በተና መሪነት ያለፉት ሁለት ቀናት ከወንዳጅ ተነስቶ በይባር አቋራጡ ወደ እንጃፋት ለመግባት ሙከራ በሚያደርግበት ወቅት የአማራ ፋኖ ብሔራዊ ኃይል በወሎሎ አስተሳምኖ ኮርሰር የሚገኙ በጥራሪ ክፍለ ጦር ፋኖች ከባድ ደፈጥ ጥቃት የተፈጸመበት ሲሆን በዚህም በርካታ ወታደሮች ሙት እና ቁስለኛ እንደሆኑበትም በዝምታ ተዘግቧል። ተከታታዮቻችን ለዛሬ የነበረን ዜና ይህን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ።